ሰላም ጤና ይስጥልኝ፣ እንዴት ናችሁ? ወደ ቻናል የተካታዩ ሰላም ናችሁ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? ሁሉ ሰላም ነው። ዛሬ ደግሞ ለልጆች የትምህርት ቤት የሚሆን የምሳ አማራጭ ሊይዤላቸው የመጣሁት እንደዚህ አድርገን ደግሞ ቀለል አድርገን እንሰራለን ትወዱታላችሁን ብዬ አስባለሁ። ለመጀመሪያ ጊዜ ዛሬ ወደ እኔ ቻናል ደግሞ የመጣችሁ እንኳን ሰላም መጣችሁ እያልኩኝ ቻናልን ሰብስክራይብ ካላደረጋችሁ በማድረግ ደግሞ ቤተሰብ እንሆን አዳዲስ ስራዎች ስሰራ ወደ እናንተ እንዲደርስ ማለት ነው። እንግዲህ ሁላችሁም ስትጀምሩ ላይክ ብታደርጉልኝ ስራ የሰዎች ዘንድ ይደርሳል። ስለ ሁሉም አመሰግናለሁ፣ እግዚአብሔር ይስጥልኝ። አሁን ወደ ስራው እንገባለን። እችኛዋን ቀጫጭኗን ፓስታ ነው የምንቀቅለው። አሁን እዚህ ጋር ውሃ እያፈላሁኝ ነው እሱ ላይ አነስ ያለ ጨውና እንዲሁም ደግሞ አንድ የሾርባ ማንኪያ ብትሉ ትችላላችሁ። እንደሱ ዘይት ጨመርኩበት። ከዛ እኔ የሚበቃኝን ያክል ከፓስታው ቀንሼ ጨምሬበታለሁ። አሁን ከድነን እሱን እናበስላለን። ይኸው አሁን ስለደረሰልን ው እያየሁት ነው እና ዳሶልናል። አሁን እሱን አውተን በውሃ በንጹህ ውሃ በቀዝቀዘ ውሃ ለቅለቀን እንግዲህ በማቅለያ ላይ አስቀምጠን አሁን እዚህ ደግሞ መጥበሻ አይን ግማሽ ቀይ ሽንኩርት ጥጬ ያው ላበስል ነው። እንዲህ ካበሰልን በኋላ አንስ ዘይት ጨምረን ደግሞ ሽንኩርቱ እናበስላለን። እዚህ ጋር ደቀቅ ስጋ በጣም ትንሽናትና ያለ ስጋ መስራት ይችላላችሁ። እኔ ስጋ ስለነበረ ደቃቅ ስጋ ጨመርኩበት የበለጠ እንዲጣፍጥ ማለት ነው። ከዛ እሱን ደግሞ ከሽንኩርቱና ከዘይቱ ጋር እናበስለዋለን። ይህን ያህል ካበሰል ነው በኋላ አነስ ያለ ትንሿን ቲማቲም ፍሬሿን ቲማቲም ጨምሬበት አንድ ላይ እዚጋ ደግሞ እያበሰልኩት ነው። ከዛ ነጭ ሽንኩርት ነው የጨመርኩበት። አነሳ አድርጌ ነጭ ሽንኩርት ጨምሬበታለሁ። ከዛ እዚህ ጋር መርቴ ነው እየጨመርኩበት ያለሁት የቆርቆሮ ቲማቲም ማለት ነው። ካላችሁ የቆርቆሮ ቲማቲም አንድ ላይ ሲቀላቀል ቆንጆ ስለሚሆን እሱን ጨምሬበታለሁ። ከሌለ ደግሞ በዛኛው ቲማቲም ብቻ ሰርታችሁ እንትን ማልች መገልገል ትችላላችሁ። ከዛ እዚህ ጋር ጨው ነው እየጨመርኩበት ያለሁት የሚበቃውን ያክል፣ ግማሽ የሻይ ማንኪያ ጨምሬበታለሁ። ከዚህ የቀጠልነውን እዚህ ጋር ፓስታዋን ጨምሬ ይኸው እንደዚህ እያዋሃድኩት ነው። በሁለት ነገር የምጠቀመው በአንድ ነገር ሲሆን እንዳይቦካብኝ በማለት በሁለት ነገር እዚጋ እንደዚህ አዋሃድኩት። ይኸው እንደዚህ አድርጌ አዋሃቸዋለሁ። እሱን አስቀንጠን ደግሞ የሚቀጥለውን ስራ እንሰራለን። እዚ ጋ ሁለት መካከለኛ ሳይዝ ያላቸው ድንች ነው ቀቅዬ የመጣሁት። አሁን እሱን ለመፍጨት እንዲያመቸኝ ብዬ እንደዚህ ቆረጥ ቆረጥ አደረኩት እና በዚህ በመዳጫው እንደዚህ አድርጌ በደንብ እንዲለመልን እናደርገዋለን። ይህ መዳጫው ከሌላችሁ በጭልፋ እንዲሁም ደግሞ በብርጭቆም እንደዚህ ማድረግ ትችላላችሁ። ይኸው እንደዚህ አድርጌ ቆንጆ ሆኖልኛል። ከዛ ትንሽ ጨው ጨመርኩበት፣ ግማሽ የሻይ ማንኪያ እንዲሁም ደግሞ ቁንዶ በርበሬ ነው እዚ ጋር አነሳልከን፣ ቁንዶ በርበሬ ግማሽ ሻይ ማንኪያ እሱንም ጨመርኩበት። ከዛ እዚህ ጋር የበቆሎ ዱቄት ነው የጨመርኩበት ያለሁት። ከፈለጋችሁ ከሌላችሁ የበቆሎ ዱቄት ፍርኖ ዱቄትን መጠቀም ትችላላችሁ። ሁለት የሾርባ ማንኪያ የሚያክል አልሞላም፣ ግን አነስ ያለች ናት የኔ ሾርባ ማንኪያ። እሱን ጨምሬ ይኸው እንደዚህ በደንብ ሽታ አድርጌ አዋህጀዋለሁ። በደንብ አርጋችሁ እሹት እንትኑ ጋር ከድንቹ ጋር በደንብ እንዲዋሃድ ማለት ነው። ከዛ እንደዚህ ዱቄት ከስራ አደረግኩና ቀስ ብዬ እዳምጠዋለሁ። ድንች ስለሆነ እንዳይጣበቅብን ከምንሰራው እንትን ጋር የኪችን ወረቀት ይሄ የእንትን ወረቀት ካላችሁ የመጋገሪያ ወረቀት በሱ ላይም ማድረጋችሁ ከላይም ደርባችሁ ማድረግ ትችላላችሁ። እዚህ ጋር ወረቀት መጠቀም ትችላላችሁ። የምንጋገርበት ወረቀትን እሱን አድርጋችሁ ከላይ እና ከታች መጠቀም ትችላላችሁ። ከዛ እዚህ ጋር በክብ በክብ በእንደዚህ አይነት መሀከለኛ እንደዚህ ሳይዝ ባላት እንደዚህ ክብ ማውጫ እንደሱ አድርጌ ቅርጽ እያወጣሁለት ነው። ከዛ እንደዚህ ስትሮ በሚሳብበት እቺ ክቧ ነገር በእሷ ማውጣት ትችላላችሁ። ግን እኔ እዚህ ጋ አሁን እያወጣ ያለሁት እንደዚህ ክብ ባወጣሁበት በእስሩ ስላመቼኝ በሱ አድርጌ ሁለት ቀዳዳ አወጣሁለትና ከዛ እዚ ጋር ደግሞ በማንኪያ ነው እንደዚህ ቅርጽ ያወጣሁለት። እንግዲህ በጣም ያምራል፣ ለልጆች ደግሞ በጣም ደስ የሚላቸው። እንደዚው አድርገን ደግሞ ሁሉንም እንጨርሰዋለን። ያው ለአይን በጣም ደስ ይላል። ልጆች ደግሞ በጣም ነው ደስ የሚላቸው። ይሄ ሁሉ ነው እንደዛ አድርጌ ጨርሰዋለሁ። ከዛ እዚህ ጋር ዘይት እያፈላሁ ነው በመጥበሻ አድርጌ፣ ከዛ ሲግልል እንደዚህ አድርገን ጨምረን ደግሞ እናበስላቸዋለን። ለትምህርት ቤት እንዲሁም ደግሞ ለመክሰስም ስለሚሆን ልጆች እንደዚህ አድርጋችሁ ስሩላቸው። በጣም ነው ደስ የሚላቸው እና እንደ አማራጭ ይሆናችኋል ብዬ ነው እንግዲህ ዛሬ ይሄንን እየላችሁ የመጣሁት። ከዛ ሲበስል እንደዚህ እያደረግን ቀስ እያልን እንትን እንዳይልብን እንዳይቆራረስብን እንገለባብጠዋለን። ይሄው አሁን ቆንጆ ሆኖ ደርሶልናል። አሁን እዚህ ጋር በሰሃን ላይ የኪችን ሶፍት አድርጌ ዘይት ውዛ ላይ ካለው የተወሰነው እንዲቀርልን እንደዚህ አድርገን እናወጣዋለን። ያው ስታዩዋቸው ራሱ በጣም ነው ደስ የሚሉት እና ያው ልጆቹም በጣም ይወዷቸዋል። አሁን የሚቀረኝ ሁለተኛውንም እንደዚያው አድርጌ ጨርሼ ይዤው መለሳለሁ። ይኸው አሁን እሱንም ማብስዬ ተመልሻለሁ። በዝችኛዋ የምሳ ሰሃን ነው የምናዘጋጀው። እዚህ ጋሁ መጀመሪያ የሰራነውን ፓስታ ተለቅ ባለ ውስጥ እናደርጋለን፣ የሚበቃንን ያክል ማለት ነው። ይኸው እኔ የሚበቃኝን ያክል አድርጌያለሁ ከፓስታው። እንዲሁም ደግሞ ብሮኮሊ እዚህ ጋር አገንፍያ ጥቻለሁ። እሱንም ደግሞ እንደዚያው ከጎን ላይ እናደርግላቸዋለን። ያው ይህን ያህል ካደረግን በቂ ነው። እዚህ ጋር ደግሞ ሀፒ ፖታቶችንን ደግሞ ከጎን ደግሞ እንደዚህ አድርገን እናደርጋለን። ያው በጣም ቆንጆ እንደ አማራጭ ይሆናችኋል። ዛሬ ብርቱካን ያለኝ ያላችሁን ስትሮበሪም ካላችሁ ሙዝም ካላችሁ አፕልም የሚት ያላችሁን፣ አድርጋችሁ እንደዚህ ምሳሩ ማዘጋጀት ይቻላል። እስካሁን ከእኔ ጋር ስለነበራችሁ እጅግ አድርጌ ከልቤ ነው የማመሰግነው። እንግዲህ ስራ ከተመቻችሁ ላይክ አርጋችሁ ስራ የሰዎች ዘንድ እንዲደርስ አድርጉልኝ። በሚቀጥለው በሌላ ስራ እንገናኛለን። ሰላም ሆኑልኝ። ቻው